ሰላም ተመልካቾቻችን እንኳን ለ2012 ዓ ም በሰላም አደረሳችሁ። ይህ የኢትዮጵያ ዜና አገልግሎት ነው። በኦንላይን ቴሌቪዥን ዜናዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹ የኢትዮጵያ ህዝብ ሰው አክባሪ፣ እንግዳ ተቀባይና አኩሪ ባህል ያለው መሆኑን አይተናል ሲሉ የኮት ዲቮር ንጉሥ ተናገሩ። የከፍተኛ ትምህርት ተቋማት መግቢያ ነጥብ ይፋ ሆነ። በዓልን ስናከብር ከብር እንደ ቤታችን እንጂ እንደ ጎረቤታችን መሆን የለበትም ሲሉ አስተያየታቸውን ለኢዜአ ይሰጡ የአዲስ አበባ ከተማ ነዋሪዎች ተናገሩ። ዋና ዋናዎቹን አስቀደምን። አሁን ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። የኢትዮጵያ ህዝብ ሰው አክባሪ እንግዳ ተቀባይና አኩሪ ባህል ያለው መሆኑን አይተናል ሲሉ የኮት ዲቫር ንጉሥ ተናገሩ። የኮንጎ፣ ቱኒዚያ፣ ናይጄሪያ ኡጋንዳና ግብፅ ነገስታትን ጨምሮ የተለያዩ የውጭ ሀገሮች ዜጎችን እንዲሁም አርባ ጠባቂዎቻቸውን አብረዋቸውን እንደመጡ ያመለከቱት ንጉሱ የመጡበት ፕሮግራምም አህጉራዊ ትስስር ለማጠናከር እንደሚያግዝ ገልጸዋል። ኢትዮጵያ የተባረከች ሀገር ናት። በኢትዮጵያ መገኘታችን ትልቅ ጸጋ ነው። ከዚህ በኋላ አክሱምን እንደ ራሳችን አካባቢ እናየዋለን ያሉት ንጉሱ የኢትዮጵያ ህዝብ ሰው አክባሪ እንግዳ ተቀባይና አኩሪ ባህል ያለው መሆኑን ተረድቻለሁ ብለዋል። በአክሱም ጽዮን ማርያም ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት ስርዓተ ጥምቀት የተፈጸመላቸው ንጉሱ የአክሱምና አካባቢው ህዝብ የጠነከረ ማህበረሰባዊ አንድነትና የተለየ ባህል ያለው እንደሆነ መመልከታቸውንም ገልጸዋል። የአክሱም ጽዮን ቤተ ክርስቲያን ዋና አስተዳዳሪ ንቡረ እድ ቆሞስ አባ መሐሪ ተክለ በበኩላቸው ለንጉሱ ባስተላለፉት የእንኳን ደህና መጡ መልእክት አፍሪካውያን ወንድም እህቶች ወደዚህ ስፍራ መምጣታቸው ለኢትዮጵያ ትልቅ ኩራት መሆኑን ተናግረዋል። የአክሱም ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ገብረ መድህን ፍጹም ብርሃን አክሱም በሃይማኖት ብቻ ሳይሆን በብዙ ቅርሶች በዓለም የሚታወቅ ታሪካዊ ስፍራ መሆኑን ለእንግዶቹ ገለጻ አድርገውላቸዋል። አቶ ገብረ መድህን እንዳሉት የኮትዲቫር ንጉስና ሌሎችም የአፍሪካ ነገስታት መምጣታቸው የህዝብ ለህዝብ ግንኙነትን ለማጠናከር ያግዛል በቀጣይም በቱሪዝም ዘርፍ አብሮ ለመስራት ውይይት ይደረጋል ብለዋል። የኮትዲቫሩ ንጉስ አክሱም ሲገቡ የአክሱም ጽዮን ሰበካ ጉባኤ የሰንበት ትምህርት ቤት አባላት፣ እንዲሁም ምእመናን ደማቅ አቀባበል አድርገውላቸዋል። የከፍተኛ ትምህርት ተቋማት መግቢያ ነጥብ ይፋ ሆነ። የሳይንስና ከፍተኛ ትምህርት ሚኒስቴር የዘንድሮ ወደ ከፍተኛ ትምህርት ተቋማት መግቢያ ነጥብን ዛሬ ይፋ አድርጓል። በዚህም መሰረት ለተፈጥሮ ሳይንስ ለወንዶች 176፣ ለሴቶች 166፣ ለማህበራዊ ሳይንስ ለወንዶች 174፣ ለሴቶች 164 እንዲሆን ተወስኗል። መግቢያ ነጥቡ ለታዳጊ ክልሎች ለወንዶች 166፣ ለሴቶች 156 እንዲሆን ተደርጓል። ልዩ ድጋፍ ለሚሹ ክልሎች በተፈጥሮ ሳይንስ ወንዶች 166 ሴቶች ደግሞ 156 እንዲሁም በማህበራዊ ሳይንስ ወንዶች 164 እና ከዚያ በላይ ሴቶች 154 እና ከዚያ በላይ መሆኑ ተገልጿል። እንደ ሚኒስቴር መስሪያ ቤቱ መረጃ ለግል ተፈታኝ ወንዶች 190 እንዲሁም ለሴቶች 185 እንዲሆን ተወስኗል። በአጠቃላይ በዘንድሮ ዓመት 142821 ተማሪዎች ወደ መንግስት ዩኒቨርሲቲዎች ይገባሉ፣ የተባለ ሲሆን የዩኒቨርሲቲ መግቢያ ውጤቱ በአራት የትምህርት አይነቶች ማለትም ለተፈጥሮ ሳይንስ ተማሪዎች በእንግሊዝኛ፣ ሂሳብ፣ ስኮላስቲክስ አፕቲቲዩድ ቴስትና ፊዚክስ፣ ለማህበራዊ ሳይንስ ተማሪዎች በእንግሊዝኛ፣ በሂሳብ፣ ስኮላስቲክስ አፕቲቲዩድ ቴስትና በጂኦግራፊ የትምህርት አይነቶች ከአራት መቶ እንዲያዝ መወሰኑ ይታወሳል። በዓልን ስናከብር እንደ ቤታችን እንጂ እንደ ጎረቤታችን መሆን የለበትም ሲሉ አስተያየታቸውን ለኢዜአ የሰጡ የአዲስ አበባ ከተማ ነዋሪዎች ተናገሩ። ኢዜአ የበዓል ሰሞን ወጪና ቁጠባን በተመለከተ የመዲናዋን ነዋሪዎች ተዘዋውሮ አነጋግሯል። አስተያየታቸውን ለኢዜአ የሰጡ ነዋሪዎች እንዳመለከቱት በዓል በመጣ ቁጥር አንዳንድ ሰዎች በዓሉን ለማክበር ሲሉ የቆጠቡትን ገንዘብ አሟጦ ይጠቀማሉ። ይህ ደግሞ ተበድረው በዓሉን ለማክበር ከአቅማቸው በላይ የሆነ ውጪ ይዳርጋቸዋል። ሰዎች በዓልን ለማክበር ብድር ውስጥ መግባታቸው መጪውን ጊዜ በፕሮግራም እንዳይመሩ የሚያደርጋቸው መሆኑን አመልክተዋል። ስለዚህ ሰዎች በዓልን ሲያከብሩ ሌላውን ለመምሰል ሳይሆን እራሳቸውን ሆነው መሆን እንዳለባቸው አመላክተዋል። በተለይም ከኑሮ ውድነቱ ጋር ተጨምሮ ከፍተኛ የሆነ ወጪ ማውጣት የኑሮ ጫና እንዳያስከትል ሕብረተሰቡ ጥንቃቄ ማድረግ እንደሚጠበቅበትም ተናግረዋል። እንግዲህ ምንድነው የኛ በዓል አከባበር በአብዛኛው እየሆነ ያለው ሰውን ለመምሰል ስለምንጥር እራሳችንን የማንመለከትበት ሁኔታ ነው ያለው ብዙ ጊዜ። እና ከዛ ጋር ተያይዞ ብዙ ሰዎች ያልተገባ ወጪ ውስጥ ሲገቡ እናያቸዋለን። ሰው ራሱን ነው ማየት ያለበት። ሴቭ ያደረገው ነገር ይኖራል በተለያየ ነገሮች ላይ። ለበዓል ኦፍኮርስ እንደ ሌላው ቀን ወጪ ሊያወጣ አይችልም፣ የተለየ የበዓል ወጪ ይኖረዋል። ስለዚህ ከዛች ላይ ከቆጠባት ነገር ላይ ቤተሰቦቹንና ራሱን ማዕከል ባደረገ ወጪ ቢያወጣ መልካም ነው ብዬ አስባለሁ። በዓልን ስናከብር እንደ ቤታችን እንጂ እንደ ጎረቤታችን አይደለም። በአሁኑ ሰዓት ያው የኑሮ ውድነት አለ። የኑሮ ውድነቱን ግን በቤታችን በአቅማችን በቻልነው መጠን በደስታ ልጆቻችንም ከጎረቤትም ጋር ለመዋል ባለን አቅም ተደስተን ለመዋል ዋናው ፍቅሩ ስለሆነ ባለን ነገር ደስ ብሎን እንድንውል እቅዳ አለኝ አሁን ደግሞ የመስከረም ስለሆነ የልጆቹም ትምህርት ቤት የምንም ስላለ ኑሮ ውድነትም ስላለ ከአቅማችን በላይ ወደ ብድር ባንገባና በአቅማችን መጪውም መስቀልም በዓል ስለሆነ ቆጠባ አድርገን ልጆቻችንም ሳናስቸግር ለትምህርት ቤትም ገንዘብ እንዳያጥረን በተቻለን መጠን እንደ ቤታችን ማሳለፍ እንዳለብን ይሰማኛል። በዓል በመጣ ቁጥር ድንገት ከፍተኛ ውጪ በማውጣት ለኑሮ መዛባት ከመጋለጥ መጠንቀቅ እንደሚያስፈልግ ጠቁመው በትንሽ በትንሹ ለበዓል የሚሆን ዝግጅት ማድረግ ተገቢ መሆኑንም ገልጸዋል። በዓልን ለማክበር ብዙ ውጪ ከማውጣት ይልቅ በቀላሉ ውጪ በዓሉን በደስታ ለማሳለፍ ጥረት ማድረግ እንደሚገባም ተናግረዋል። በዓል ስናከብር ከመጀመሪያ ቀደም ብለን ማቀድ አለብን። ምክንያቱም በዓል ብዙ ውጪ ያስወጣል። የተለያዩ በግም ደሮም ሌላ መጠጦች ምናምኖችም ከፍተኛ ወጭ ያስወጣል። ስለዚህ ያ ወጭ ስናወጣ ካለን አቅም አኳያ ነው አስፎ ማድረግ ያለብን፣ በተመጣጣኝ አቅማችን በፈቀደ መጠን ማድረግ ያለብን ካለዛ ግን ልክ በዓል ነውና ና እንደ ጎረ ቤት እንደ አካባቢ በሚለው ተነሳስተን ያለ አግባብ ወጭ ካወጣን ቀጣዩ እንትናችን የሚያስፈልገው ስራችን ሊደናቀፍ ይችላል። ስለዚህ በበጀት በፕላን በአቅማችን መሆን ያለበት በዓል ማክበር ማለት፣ ብዙ ገንዘብ አውጥቶ በግ በውድ ገዝቶ በሬ ምናምን ገዝቶ ያለውን ገንዘብ ጭርስ አድርጎ በመብል መጠጥ ደስታ አይገኝም። በዓል ማክበር ማለት በቀላል ነገር ማክበር ይቻላል። ደስታ የምንፈጥረው እኛ ነን ማለት ነው እና መስከረም አንድ አዲስ አመት የአዲሱ አመት የ2012 እቅድ የምንጀምርበት ቀን ነው። ስለዚህ እቅድ መጀመሪያ ቀን ደግሞ እስከ ቅድ መጨረሻ ቀን ድረስ የሚሰሩ ስራዎችን የምናከናውንበት የምንጀምርበት ቀን ስለሆነ ያችን አስበን ነው የምንጀምረው ማለት ነው። ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ከዜናዎቹ ጋር ብርሃን አለማየሁ አብሬያቸው ቆየኝ። መልካም በዓል